ሰላም ቤተሰብ እንዴት ናችሁ? እንግዲህ በብዙዎቻችሁ ጥያቄ መሰረት በራሴ የቲክቶክ አካውንት መጥቼላችኋለሁ። ብዙዎቻችሁ የቲክቶክ አካውንት ክፈጅ እያላችሁኝ ነበረ። ስለዚህ ፎሎ እያደረጋችሁ ቤተሰብ ሁኑኝ። ላይክ እያደረጋችሁ እንዲሁም ፎሎ እያደረጋችሁ ፋሚሊ ሁኑኝ። በጣም ወዳችኋለሁ። ሰላም፣ ሰላም፣ ሰላም እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ኢትዮጵያንውያን፣ ኤርትራውያን አላችሁ ወይ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላምና ፍቅር ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችን ሰላም እንዲያደርግልን፣ ሕዝባችን እንዲጠብቅልን በየሃይማኖታችን እንጸልይ እያልኩኝ ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ ማድረግ አትርሱ። ሰብስክራይብ ስታደርጉ የደውል ምልክቷን ተጫኑ ማለት ነው። የሩታ ፋሚሊዎች እንግዲህ ያላያችሁ ያልሰማችሁ ካላችሁ እንኳን ደስ ያላችሁ ብያለውኝ እንግዲህ ወንድ ልጅ ቆረጠ ብላለች። በ2018 ሩታ ውሳኔዎቿን በሙሉ ቆረጥ ቆረጥ ቆረጥ ቆረጥ እያደረገች ወደኛ እያመጣች ነው። እና በዛሬው እለትም እንግዲህ የቲክታክ አካውንት እንደከፈተች ይፋ አድርጋለች። ቪዲዮም ሰርታ ለቃለችው ማለት ነው። አካውንቷን እየገባችሁ ፎሎ አድርጓት። በተለይ ሴት ሆናችሁ ለሴት ልጅ መቆም እንዳለባችሁ መማር አለባችሁ። ብታጠፋም ስህተቷን እያስተካከለች የትኛውም ሴት ጠንክራና ጎብዛ እንድትሰራ ወደ ራሷ በቃ እንድትመለስ ራሷ መሆን እንድትችል ያለማንም እርዳታ ከፈጣሪዋ በታች ራሷን ማቆም እንደምትችል ማሳየት አለብን። ከሁሉም ሴቶች ጎን መቆም አለብን። እውነቴን ነው የምነግራችሁ፣ 2018 እኛ ሴቶች እርስ በርሳችን የምንተጋገዝበት የምንደጋገፍበት ሊሆን ይገባል። አንዱ ሴት አንዱ ሴት አንዱን ጥሎ ሊያልፍ አይገባም። ከእነ ስህተታቸው ስህተታቸውን እየመከርን እያስተካከሉ ሁሉ ነገር ሂዱበት ሳይሆን ስህተታቸውን እያስተካከሉ እንዲሄዱ ከስድብ ነጻ የሆነ ሀሳብ፣ አስተያየት፣ ድጋፍ እየሰጠን እኛ ልናግዛቸው ከጎናቸው ልንሆን ይገባል ማለት ነው። ዌልካም ብለና ለሩታ እንግዲህ መልካም የቲክቶክ ስራ ዘመን ሌላ ምንልሽ አንችልም። ቲክቶክ መንደር ላይ እንግዲህ ቪዲዮችሽን ፖሰት ፖሰት ፖሰት እያደረገች ማስታወቂያዎችሽንም ትሰሪያለሽ፣ ጥሩ ነገሮችንም ታደርጊበታለሽ ብዬ አስባለሁኝ። ምክንያቱም ቲክቶክ ለሰራበት ሰው በጣም አሪፍ ነው። ለእንደኛ አይነቱ ምናምን ሳይሆን በነፃነት ለሚኖር ሰው ኢትዮጵያ ውስጥ ላሉ ልጆች ትልቅ የስራ እድል እየሰጠ ያለ ነገር ነው፣ በሰዓት ቲክታክ ማለት ነው። ምክንያቱም ብዙዎች በማስታወቂያ እየተለወጡ ነው፣ እያያችሁ ነው። እና ዩትብ ብቻ ሳይሆን ቲክቶክ ላይ በደንብ መስራት እንደሚቻል ማየት ትችላላችሁ ማለት ነው። ቤተሰቦች እንግዲህ እየገባችሁ ፎሎ አድርጓት፣ ያላያችሁ ያልሰማችሁ ካላችሁ ማለት ነው ኳንደ ና በድጋሚ በቴክቶፋ ጥሩ ነገር የምሰራበት ፈታ ዘና እያለች ቤት ራሷንም አንም ፈታ የምታረግበት እኛንም ፈታ የምታረግበት ቪዲዮ እንድትለቀለን እንመኛለን። ቤቱ ባርከ እንግዲህ አደራ አደራ፣ የተጨመላለቁ ቪዲዮዎችን አንፈልግም። ያ ማለት ጥሩ ጥሩ ማስተማርም ባይኖር ባያስተምሩ የሚያስቁ የሚያዝናኑ ኮሜንቶችን ማነው ነው ለመስራት ትሞክራለች ብዬ አስባለሁ። እና ወዳቸው ያለው መልካም ጊዜ እስከ ማታቻዎቸው አዲስ ነገር ሲኖር መልሳለሁ።